ሄርሜላ ዛሬም እያለቀሰች መጥታለች ማለት ነው እንግዲህ ፍቅር ነው ፍቅር ነው ምንም ማድረግ አይቻልም ጋይስ እና ሄርሜላ በጣም እያለቀስሽ ነው የኔ ቆንጆ ማለት ነው ወደ ራስሽ ተመለሽ የኔ ወደ ራስሽ ተመለሽ አንቺ ብዙ መስራት የምችይ ልጅ ነሽ ጀግና ነሽ ቆንጅዬ ነሽ እና ባታልቅሽ ሚዲያ ላይ በተለይ ስፔሻል ሚዲያ ላይ ባታልቅሽ በተለይ ደግሞ ስድም ነው የምታተርፊ ብዬ ነው ማስቡ። በአትሳደቢ ምንድን ነው በአትሳደቡ። በዚህ አጋጣሚ እንግዲህ ሄርሜላዬ ፍቅር ነው፣ ካብርሽ ነው ወይስ ሌላ ነገር አለ? ግን ሄርሜላዬ ማለት ነው፣ እኛም ማናቁ ካለ አወጭልኝ እና አይዞሽ እንግዲህ ምንም ማድረግ አይቻለም። ፍቅር ነው ጋይስ ፍቅር ነው ጋይስ ፍቅር ነው ፍቅር ነው ፍቅር ነው። ፍቅር ያሳብዳል። አ ያመመኝች የኖርኩት እያለች ነው ሄርሜላዬ ማለት ነው። ዛሬ እንግዲህ ያለቀሰች ሄርሜላዬ ማለት ነው። ሲከፋኝ ያመመኝ ችዬ ኖርኩት ለአንተን ብዬ አንተን ብዬ ብላ መታለች። የእኔ ቆንጆ ማለት ነው፣ አታልቅሽ። ሚዲያ ላይ ማለት ነው ሄርሜላዬ፣ የማረሚን አታልቅሽ። ምን የሚያስለቅስ ነገር የለም። ምንም ስጀምር እኔ ቅርታ አድርጉልን። ለአብረሻ አይመስለኝም። የሆነ የተከፋች ነገር ሊኖር ይችላል። ገባችሁ? የራሷ የቻለ አዲስ የራሷ የቻለ ሕይወት አላት ብዬ ነው ማስበው። ለአብሮች ምታለቅሳለች ብዬ አላስብም። ምንም አዲስ ነገር አይደለም። ከበፊቱ ስትመጣን ባለትዳር እንደሆነ ታውቃለች። እንግዲህ ከመቀራረባቸው ተነስቶ ይን አላቅም፣ ግን ዛሬም እያለቀሰች ነው። በነገራችን ላይ ሲከፋችሁ ወደ ፈጣሪ ነው እንጂ ወይም ደግሞ የእግዚአብሔር ቃል ነው እንጂ ዘፈን የእውነት በጣም ነው የሚያስለቅሳቸው እኔ ይቅርታ አድርጉልኝ። ከዘፈን ርቀለው በፊት ዘፈን ባዳመጥኩ ሰዓት ማለት ነው አለቅስ ነበር። እና ኦኔም አባት ሲያስተምሩ ሲከፋችሁ አለ እግዚአብሔር ሲከፋችሁ ዘፈን አታዳምጡ መስሙር ኪፈቱ ካሉ በኋላ በቃ ና ያቆምኩት ማለት ነው። በትንሽም ይከፋኛል፣ በትንሽም አለቅሳለሁ። እና ለምን እንደዛ እንዳልኩ ታውቃላችሁ፣ ሄርሜላውን ብዙ ሰው የሰደባት ነው ያሾፉባት ነው ታውቃላችሁ እሷ ያው በጥሩ ራሷ በጥሩ መንገድ ልትመጣ ትችላለች። ግን ተመልካች የተቀበለ በሌላ ነው። በተለይ ደግሞ አብርሽና ሩታ ክፍተት ማላቸው በተፈጠረ ሰዓት ስለመጣች ብዙ ሰው ይጠላታል እና ብዙ ሰው ይሰደባት። እና ይሄ ደግሞ ጥሩ ነው ብዬ አላስብም። ሴት ልጅ ናት አይዞሽ ማለት ይገባናል ብዬ ነው ማስበው፣ እንደኔ ማለት ነው። እኔ ማንም እንዲጎዳ አልፈልግም ባይዘው እና ያለቀሰች መታለች ማለት ነው ኤርሚ የኔ ቆንጆ ማለት ነው ሚዲያ ላታልቅሽ አንደኛ ስድብ ፈልገሽ አቴንሽን ፈልገች ካልሆኔ በስተቀር ወይም ደግሞ ስለኔ እኔ ይወራ ካላልሽ በስተቀር በትከበሪ በሴትነትሽ አርፍ ነው ብዬ ነው የማስበው። ለምን ስድብ ነው የምታጠርፊ? ኮመንት ማየት ነው ወይን ኮመንት ኦፍ አርጌ የራስሽን የፈለግሽን ፖስት ለማድረግ ኦፍ አርጌ ኮመንትሽ ምንም ስድብ ስድብ አይደለም። በነገራችን ለበተለይ ደግሞ አራ ተሳደቡ ጋይስ የእውነት